የአዲስ አበባ ፖሊስ ጠቅላይ መምሪያ ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ አሳውድ ከተባለ ግብረሰናይ ድርጅት ጋር በመተባበር ለፖሊስ አመራርና አባላት ስልጠና ሰጥቷል። ለተጨማሪ ዘገባው ዋና ሳጅን አባበል ከበደ የአዲስ አበባ ፖሊስ ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ አውሳድ ከሚባል ድርጅት ጋር በጋራ በመሆን ለፖሊስ አመራርና አባላት ስልጠና ሰጥቷል። በስልጠናው የፖሊስ አመራርና አባላት የተገኙ ሲሆን ጾታን መሰረት አድርገው የሚፈጸሙ አካላዊ፣ ስነልቦናዊና ወሲባዊ ጥቃቶችን አስቀድሞ ለመከላከልና ለመቀነስ አለፈ ሲልም ተፈጽሞ ሲገኝ የተጠቂዎችንም ባለማበስ ስልጠናው አስፈላጊ መሆኑ ተጠቁሟል። የሴቶች ማረፊያና ልማት ማህበር ተባባሪ አሰልጣኝ የሆኑት ወይዘሮ ቁም ነገር ፍቅሬ እንደገለጹት ፖሊስ ጥቃት ተከላካይ እንደመሆኑ መጠን ተቋማቸው ከፖሊስ ጋር አብሮ በመስራቱ ችግሩን ለመቀነስ ከፍተኛ ጠቀሜታ እንዳለው ተናግረዋል። ሁለቱ በጋራ መስራታቸው አንደኛ ራዕያቸው አንድ ነው፣ ለጋራ ግብ ነው እየሰሩ ያሉ። ስለዚህ በተናጠል ከሚሰሩ ይልቅ ተጋግዘው ቢሰሩ አንዱ ጋር የሌለው ነገር ሌላው ጋር ስላለ ያንን አገልግሎት ተቀላጠፈ መልኩ ውጤታማ በሆነ መልኩ ለመስጠት አገልግሎቱን ውጤታማ ለማድረግ ያስችላል፣ ማለት ጥቃቱ ከደረሰ በኋላ ደግሞ ወደ ሴቶች ማረፊያና ልማት ማህበር በሚመጡበት ጊዜ የደረሰው ጥቃት የባሰ አስከፊ ነገር ሳያመጣ በቀላሉ ለመግታት ያስችላል ማለት ነው። ስለዚህ የብዙዎችን ህይወት የሚታደግ ጥቃት እንዲቆም የደረሰ ጥቃት አስከፊ ደረጃ ላይ ሳይደርስ መገደብ ማለት በቀጣይ እንዳይሆን ማድረግ ማለት ነው። ያው ዘርፈ ብዙ የሆነ አገልግሎት ነው የሚሰጠው በተቋሙ። ያንን ለማድረግ በጋራ መስራታቸው የበለጠ ውጤታማ እንዲሆኑ ያስችላቸዋል። በስልጠናው ተሳታፊ የነበሩት የአዲስ አበባ ፖሊስ ሴቶችና ህጻናት ማስተባበሪያ ኃላፊ ኢንስፔክተር ተመስገን ቢሳና የፎረንሲክ ማስረጃ አሰባስብ ኃላፊ ኢንስፔክተር ካታ ካልሳ በበኩላቸው ጾታን መሰረት አድርገው የሚፈጸሙ ጥቃቶች ከፍተኛ ማህበራዊ ቀውስ እንደሚያስከትሉ ገልጸው ተቋሙ በጉዳዩ ላይ ትኩረት ሰጥቶ እየሰራ እንደሚገኝና ከዚህ ጎን ለጎን ፍትህን ከማረጋገጥ ባለፈ ለማህበረሰቡ የግንዛቤ ማስጨበጥ ስራ በመስራት የበኩላችንን ድርሻ እንወጣለን ብለዋል። ጾታና እድሜ መሰረት አድርገው የሚፈጸሙ ከተማችንን እንደ ሀገርም የምንመለከታቸው ናቸውና እነዚህ ጥቃት ተፈጽመባቸው እኛ ጋር የመጡ ተጎጂዎች አንደኛ የህግ ድጋፍ ማግኘት አለባቸው። ሁለተኛ ስነ ማህበራዊ የጤና ድጋፍ ማግኘት አለባቸው። ከዛም አልፎ ወደ ቤተሰቦቻቸው አጋግሞ መቀላቀል አለባቸው ብለን ስለምናምን ፖሊስ በዚህ ላይ ወይም ተቋማችን አዲስ አበባ ፖሊስ ኮሚሽን ይህንን እንደ እቅድ ይዞ ከሌሎች መንግስታዊና መንግስታዊ ተቋማት ጋር በመሆን ይሰራል። ሴት ልጆቻችን ላይ፣ ሚስቶቻችን ላይ፣ ህጻን ልጆቻችን ላይ፣ ጎረቤቶቻችን ላይ በተመሳሳይ የሚደርሱ ጉዳቶችን ለህብረተሰቡ በተለያየ መንገድ ባገኘንበት አጋጣሚ ትምህርት በመስጠት ይሄ ከፍተኛ ተጽዕኖ በህብረተሰቦቻችን መሀል ስለሚያመጣ ይሄ እንድቀር ያው የበኩላችን ድርሻ መወጣት አለብን ማለት ነው። በማስተማር ፆታን መሰረት አድርገው የሚፈጸሙ ጥቃቶች ነገ ሀገር ተረካቢ የሆኑ ታዳጊዎችን ህልም አዳፍ ነው የሚያስቀር እና ከማህበራዊ ቀውስ እስከ ኢኮኖሚ ጥገኛ የሚዳረገ በመሆኑ ችግሩን ለመግታት ሁሉም የበኩሉን ድርሻ ሊወጣ ይገባል ሲሉ ወይዘሮ ቁም ነገር ፍቅሬ ተናግረዋል። ሁሉም የማህበረሰብ ክፍል እከሌ እከሌ ሳይባል ነው መስራት ያለበት። ተቋማት መስራት አለባቸው ለዚህ ተብሎ የተቋቋሙ የሚመለከታቸው ቀጥተኛ ተቋማት አሉ። ግን በእነሱ ብቻ የሚቆም አይደለም። አንደኛው ይመለከተዋል፣ ሌላው አይመለከተው የሚባል የለም። ሁሉም ሰው ሊሰራ ስለሚገባው ነው እና ይሄ የጋራ ኃላፊነት